ውሽሚትና ውሽማው በስተ መጨረሻ በዚህ መልኩ አብደዋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ያው መጨረሻቸው እንደዚህ ነው የሚሆን ብዬ ነው እና እንዴት ናችሁ የተወደዳችሁ ቻናል የቤተሰቦች በያላችሁ በሰላማችሁ ይብዛ። ይህ ሶሻል ሚዲያ እንግዲህ የማያሳየን የማያሰማን ጉድ የለም። እንግዲህ ውሽሚትና ውሽማው እንግዲህ ያው መጠዋል ሲያሽቀብጡ የነበሩት ሰዎችም ዛሬ እንደ ተቆርቋሪ ያድርጓቸው መጠኔ ሲጀመር በአብርሽና በሩታ ሕይወት ውስጥ ገብቶ ማለት ነው። አስታራቂ ነን፣ ሽማግሌ ነን የሚሉ ሰዎች እንደው በአናታቸው ራሱ ትክል ትክል ትክል ትክል ቢሉ ደስ ይለኛል። በተለይ በተለይ ለሩታ ስለማይጠቅማት የማይረቡ ስለሆኑ ማለት ነው እና ፈረንጁንም ጨምሮ ማለት ነው። ተውት፣ እነ ቢኒንም እነ ፈረንጁንም ጨምሮ አሽቃባጭ ናቸው። ምክንያቱም ያኔ ሄርሜላ ቤቷ ድረስ መጣ እንደፈለገች አሻሸ ገዳሜ ስትል ሩምያ ሲያዙ በር እየዘጉ እየሄዱ ለታቸውን ስንት ታሪክ ከተፈጠረ በኋላ ዛሬ ልክ እንደ ተቆርቋሪ እንደ አደለ የሆነ ልክ እንደ ሩታ የሚያስብ ሰው የሩታና የአብሮች ትዳር እንዳይፈርስ እንደሚያስብ ሰው ሲመጡ በጣም ገረምኝ እና አብርሽ ኦልሬዲ ሄርሜላ ና አብርሽ ማለት ነው። ከሩ ሞጣ አያውቁም እስከ ዛሬ እንደው ሞኝ እኔ ራሱ ራሴ አጀዝብ ያለው ወንድ ልጅ ወንድ ነው። የምሬ ነው የምላችሁ፣ ጅል ነው፣ ሞኝ ነው። በቃ ውስጥ ውስጡን እየሄደ መከራ እንደው ከአንድ ሴት ጋር አቅፎ አተኝቶ ራሱ ብትደርሱበት እንዲህ እህቴ ናት ወይ ደግሞ ራቁታቸውን ራሱ ብታገኟቸው ምንም እኮ አላደረግንም ብሎ የሚክድ የሚሸመጥጥ ወንድ ነው ያለው እና እዚህ ዓለም ላይ እንደ ወንድ አሁን ያስጠላኝ የለም። የእውነት ለመናገር አስመሳዮች፣ ሌቦች፣ አጭበራባሪዎች፣ ባሪዎች በቃ ቃላቸውን የማይጠብቁ ለተዳራቸው ታማኝ ያልሆኑ ውሾች ናቸው። በአጠቃላይ በሄዱበት የሚጋደሙ እንዴት ልበላችሁ። በቃ ወንድ ማለት በቃ ከዚህ በላይ ምንም ንገልጽ አልችልም። ወንድ ማለት አብሮች ማለት ነው በቃ እንደ አብርሽ እዛም እዚህ የሚላጣጣፈና ጭራሽ እንግዲህ ከሚወዳቸው አዎ ካብሮዶ አደ ጓደኞቹ ከስራ ባልደረቦቹ፣ አብሮት ከበሉት ከጠጡት ጓደኞቹ አስበልጦ ሄር የሚላል ዛሬ ለመጣች ጉትት፣ ዛሬ ለመጣች አስመሳይ፣ ዛሬ ለመጣች ሰው መሳይ፣ ዛሬ ለመጣች የሰው ትዳር አፍርሳ የራሷን ለመመስረት የራሷን ለመገንባት የምታስብ በመተት በእንትን የታሰረች የምሬን ነው። በጣም ባለጌ የሆነች ሴት ለሷ። አብሮ እንግዲህ ደግሞ ሩም ውስጥ ነው የሚቀመጥ፣ ይዟት የሚቀመጥ። ለነገሩ ባለ ከዚህ በኋላም ብዙ ብዙ ቀን ሩም ውስጥ ነው ቪዲዮ ይለቃሉ። በነገራችን ላይ ና ይሄ እንዳያስታውቅበት ብሎ ነው። ባለፈውን እራሱ ያንን ቪዲዮ አቀናብሮ ልክ እንደሌላ አስመስሎ ለጓደኞቹ ተናግሮ ምናምን ሩታ የደረሰችው በቃ፣ እኔ ታማኝነቴ ምንም ሲጀመር ተመልካች ማንም ሰው ከዚህ በፊት ሄርሜላና አብርሽ አንድ ላይ ሲያረጉ አይተናል፣ አንሶላ ሲጋፈፏ አይተናል ብለን አላወራንም፣ ሀሳብም አልሰጠንም። አብርሽም ይህን ያህል ባለጌ ነው ጋጥ ወጥ ነው ብለንም ሀሳብም አልሰጠንም። እና ምንም በዚህ ልክ መሄድ መስመር መሳት አይጠበቅባችሁም። እና አሁን ላይ ግን እኔ በሮታል ነው ለወቅሳት ምችለው እውነት ለመናገር በጣም በግ የሆነች ነው። በቃ ድል ነው እና የተባለችቦት ቦታ ትሄዳለች፣ ተቃጥላ ትመለሳለች። ተናዳ ተበሳጭታ የዛ ምናይ ያም ነ ይሄም ነይ እንደው ነፍሰ ጡር ናት እንደው ይደክማታል፣ የሆነ ይሰማታል ብሎ እንኳን አልተጨነቅም። ለሄርሜላ የሚጨነቀውን ጭንቀት ሄርሜላ ምንም ነገር እንዳያጋጥማት፣ ምንም ነገር እንዳትሆን ያሰበውን ተጨነቀውን ያህል ማለት ነው ለሚስቱ ቢያስብ፣ ሩታንን የሆነ ሄርሜላን እንዳይጎዷት፣ የሆነ ነገር እንዳያደርጓት ምናምን አረባክህ እና ሆዷ ውስጥ ያለው ልጅስ በጭንቀት ምክንያት በጣም አብዝታ ከመጨነቅ በጣም አብዝታ በ ከማዘኗ የሆነ ነገር ከመሆኗ የበዛ ይሄ ህጻን በሆዷ ውስጥ ያለው ልጅ ምን ሊሆን ይችላል ብለህ እንኳን አንድ ሰከንድ እንኳን ያላሰብክ ሰውዬ ለሌላ ለመጤ ሴት ለዛውም ባለጌ ወራዳ ለሆነች ሴት ስታሽቃብጥ እንደማየት የሚገርም ነገር የለም። ለማንኛውም ሁሉም የጊዜ ጉዳይ ነው። በእርግጥ አብረሽና ሩታ እንደማይለያዩ እነግራቸዋለሁ። ያው እኛ ሀበሾች አንዳንዴ ቆርጠን አንቆርጥምና ይገናኛሉ። እሱን አምናለሁ፣ ግን እንደ አብረሽ አይነት ባለጌ ሰው የለም። የእውነቴ ነው። እኔ መድኃኒት ሆኖበት ነው ምናም። በእርግጣው ገና ብዙ ነገር አድርገሻል ሲላት፣ ገና ምን አይተ ከዚህ በላይ ስንት ነገር አረጋለሁ ብላለችና ይህን ነገር በነገራችን ላይ በደንብ ታደረጓለች። እሷ ብቻ ሳትሆን ሌላም ከጀርባ ያሉ ብዙ ሰዎች አሉ። በነገራችን ላይ ማንም ያልገባው ማንም ያላያቸው ማንም ያላወቃቸው ብዙ ሴቶች አሉና ሄርሜን ላ ባጭሩ፣ ቅብጣቷ ደግሞ ወይኔ የሆነ ነገር ሊያደረጉ ነው ጓደኞች እንደዚህ ምናምን ብላ። አብርሽ እንደ ቂጥ ውስጥ በተከታተልሽ ጊዜ እስኪ ቂጥ ውስጥ ወይ ቂጥ ውስጥ ግቢ ወይ ሆድ ውስጥ ግቢ። ሌላ ምን ልድ እችላለሁ? እና አብርሽ ራሱ የወንዳልጫ ነ ገገማ፣ ፋራ፣ ሰገጤ። ለነገሩ ፋራ ሲሰለጥን እኮ መከራ ነው። እንደው አንዳንዴ አጦ ማግኘት ከባድ ነው። የምሬ ነው የምላችሁ። ከድሃ ቤት ነው ጥሩ ፍቅር ንጹህ ፍቅር ያለ። ሀብታም ሲሆኑ ገንዘብ ሲይዙማ ፈጣሪያቸውን ሁሉ እኮ ነው የሚረሱት። እሱ እንደሰጣቸው እሱ ያን ነገር እንዳበረከተላቸው እሱ ፈጣሪ በቃ የሆነ ነገር አድርጎ እንዳመቻችላቸው ይረሱና በቃ ፈጣሪን እስከነ መጨራሹ እንኳን ካጠገባቸው ያለን ሰው፣ ቃል ለገቡለት ሰው ይቅርና ሙሉ በሙሉ ፈጣሪያቸውን የሚገዱ አስመሳይ አሽቃባጭ ናቸው። በተለይ ደግሞ ወንዶች ብይ፣ እንዴት እንዳስጠላኝ ወንድ የሚባል ነገር ና። እኔ ቅድሚያ ለሴት ነው የምሰጠው። ከምንም በላይ ደግሞ እኔ ዝሙተኛን ደግፌ አብርሽና ሄርሜላ ላይ እያደረጉ ያሉት ነገር እውነት ነው ትክክል ነው ብዬ ላምንም ልቀበልም አልችልም። አብርሽም እንዳፈቀራት እንግዲህ ከጊዜ በኋላ ብዙ ሰዎች ግምታቸውን እያስቀመጡ ነው፣ ሲያያት እንኳን እንዴት በስስት እንደሚያያት ምናምን እያሉ ነበረ። ሄርሜላም በጣም እንደምታፈቅረው። ሩታ ጮኸት ናት፣ ጨቅጫቃ ናት፣ ነጭናጫ ናት። ስለዚህ ሄርሜላ እንደምትሻለው እየተናገራቸው ያላችሁ ሰዎች አላችሁ። ተፋትተው በስነ ስርዓት ምናምን ቢሆን እሺ፣ ህይወት ይቀጥላል። እሱም የፈለገበት መሄድ ይችላል፣ እሷም የፈለገችበት መሄድ ትችል ነበረ። ግን ደግሞ በትዳር ላይ ሆኖ ለዚያውም ልጅ በሆድ ውስጥ ተቀምጡ በዚህ ልክ እዛም እዚህ መሮጡ መረማመዱ ምን ማለቱ ምንም ጥቅምም ትርጉምም የለውም። የባሰ ዝሙትን ማስፋፋት ለትውልድ ትውልድን ማበላሸት የሆነ ዘርን ማበላሸት ነው። የምሬ ነው ምላችሁ ልጅን ያለ አባት ማሳደግ ልጅን ያለ እናት ማሳደግ ማኖር፣ ልጅ የእናት ፍቅርን ተነፍጎ ማደግ፣ ልጅ የአባትን ናፍቆ በቃ ፍቅር ተነፍጎ ማደግ ነው። ሌላ ትርጉም የለውም። እና በጣም ገረመኝ እችን ሴት ለምን ከህይወቷ አርቆ መጣል እንዳልፈለ እንደፈለ በቃ ዝም እንዳላት አልገባኝም። ሁሉም ሰው እየተንጫጫ ነው። በቃ እኔ ጋር ያለው እውነት ይሄ ነው። እኔ እናሷ ምንም ግንኙነት ምንም ነገር የለንም። ግን ደግሞ እናንተ በቃ አይሆንም ካላችሁ፣ ወይ ደግሞ እንደዚህ አይነት ስሜት እየተሰማችሁ ከሆነ በተለይ ለሩታ ብዬ ሩታም ይሄ ነገር እየተመቻት እየተስማማ ስላልሆነ ይህን ነገር አቆማለውኝ። ስለዚህ አንችም ወደ ቤትሽ ሂጂ፣ ስላረግሽልኝ ነገር አመሰግናለሁ ብሎ ከእሷ መለየት መራቅ ሲችል ግን ደግሞ ይበልጥ እኔ ንጹህ ሰው ነኝ፣ እኔ እንደዚህ ነኝ የበለጠ በቃ እንደውም ከሄርሜላ በላይ ማለት ነው። አብርሽ ነው የሆነ አስቀያሚ ነገር እያደረገ የሚገኘው። ና የእጅህን ታገኛለህ። ነገ ከነገ ወዲያ ብዙ ታሪክ ይፈጠራል። ና ስርአት ቢኖር፣ በስርአት መንገድ ብትኖር የተሻለ ነው ብዬ ነው የማስበው። ና ህይወት አንዳንዴ ከባድ ነው። ነገ በምን አይነት ሁኔታ ላይ እንደምትወድቅ ምን አይነት ነገር ሊያጋጥም እንደሚችል አታቆምና ቀስ ብለህ ተራመድ። ምድር አትቆጪ ቀስ ቀስ እየረግጣለው፣ ነገ ካንች በታች መሆኔን አውቃለው የሚባል አባባል አለና፣ ነገ አንተም ከአንዷ ላይ ይጥልህና፣ ዛሬ ላይ እንደዚህ እምቡር እምቡር ብላችኋል። በቃ የሆነ ባንድ ባንድ እንትን ካ የሆነ እንዴት ልበላችኋል አረስማ በአንድ ምላስ ካልተናገርም በአንድ አፍ ካላኘ ክን አላችሁ። በጣም በቃ የሆነ በረዶ ይቆላልን ብላችሁ ሚዲያው ለሚዲያው እየዞራችሁ እየተቆላላችሁ ነው። ግን ደግሞ የእጃችሁን ታገኛላችሁ። በተለይ ሄርሜላ የሩታ ግፍ አለብሽ፣ የሩታም ባለብህ፣ አብርሽም አንድ መስመር፣ አንድ እርምጃ፣ አንድ እንቅስቃሴ አያስራምድም። እና ያው ሩታም ራሷን ብትችል ራሷን ብትጠብቅ ቅድሚያ ለራሷ ብሰጥኔ ከምንም በላይ ደስ ይለኛል። ምክንያቱም ነገ ከነጎዲያ ብትወድቅ ነገ ከነጎዲያ ጤነኛ ያልሆነ ልጅ ቢወለድ፣ እሷነች ደግሞ ሌላ ድሜዋ ልኳን ደግሞ ጤነኛ ያልሆነ ልጅ ጋ ለማሳደግ መከሯን ስትበላ የምትኖረም ባልየሆንም እያየሹ ነው። ነገ ሲወለድ አንድ ቀን ሸንቶ መሄድ ምን ጥቅም ምን ትርጉም አለው? ለማድረግ ለማድረግም አንድ ቀን አንድ ሳቀንድ እኮ ተበቃለች ለማስረገዝ። ዋናው ያረገዘችን ሴት ተንከባክቦ ልጅ እስክትይዝ ልጅ ከያዘች በኋላ ከወለደች በኋላ ደግሞ ልጇን ተንከባኮ የሚያሳድግ ነው፣ አባት አባት ሊባል የሚችለው አሁን አንተም ወንድን አሁንም አንተም አንጠልጥላል። እንደው መጨረሻችሁ ግን እንደዚህ ማን እንዳቀናበራችሁ አላቅም፣ ግን እንደዚህ ማበዳችሁ አይቀርም። ምክንያቱም ራስ ወዳድ ሰው መጨረሻው አያምርም። እንዲህ በቃ መጨረሻው የሚያስጠላው ነው የሚቀረው ራስ ወዳድ ሰው ራሱ ዝቅ ነው የሚለው። ራሱ እንዴት ልበላችሁ፣ መጨረሻ ላይ ራሳቸው የት እንደሚያገኙ ተራ አፍርሽ እና ሩታ ላይናችሁ፣ ብቻ ላይን ያብቃን፣ ለማየት ያብቃል። የነገር ማን ያውቃል እንግዲህ። እኔ ሀሳብ አስተያየት ይህንን ይመስል ነበር። የእናንተንም ጨምሩበት። እኔ ለሩታ ነው መልክት የማስተላልፈው። በሰላም ወልደሽ ተገላገይ፣ ግን ከራስሽ በላይ ከዚህ በኋላ ስለሰው ስለሌላ ሰው ወሬም ሆነ ስለሌላ ሰው ምንም ሆነ ምንም የምታዳምጭ ከሆነ መጨረሻሽ እንደማያምር ነው። አንች ራሱ ምንም በቃ ከዚህ ሴት ሁሌ ሩም ውስጥ ሁሌ ሩም ውስጥ ምን ይሰራሉ? ሩም ውስጥ ሌላ ቦታ መቀመጫ አጣው ነው? ሌላ ቦታ የሚወራበት ቦታ አጣው ነው? የሚያደርጉትን ማናወቀ አሁንም አብርሽ የለመዳት ነገር ኑራ ነው እንጂ ሩም ለሩም አየር መጠመጥም ነበር። የምሬ ነው ከሩታ ጋር እያለሁ እንኳን ሩም ውስጥ ምን እንደሚያደርግ ራሱ ቪዲዮ ብዙም ሰርቶ አያውቅም። ከዚህ ልጅ ጋር ሀያ አራሳት ሩም ውስጥ ሀያ አራሳት ሩም ውስጥ ይዘጋሉ፣ ይከፍታሉ፣ ይዘጋሉ፣ ይከፍታሉ። አረ የፈለጋችሁ ነው። ሩታ ቤቷንም ሁሉንም ጥላላችሁ ሄዳለች። እስኪ እስከ መቼ ነገር እንደሚያኖራችሁ ይህ ፍቅራችሁ ይህ ክንፍ ያለው ፍቅራችሁ እስኪ እስከ መቼ እንደሚያስቀጥላችሁ የምና ይሆናል። ለዓይናችሁ ጤና ለዓይናችን ለእኛም እድሜውን ጤናውን ይስጠን። እስኪ ሁሉ ነው የሚያሳየን፣ እና ያሳዘናል፣ ብቻ ኢትዮጵያ ውስጥ እየሆነ ያለው ነገር የእኔ ሀሳቤ ነበረ። አመሰግናለሁ ስላዳመጣችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።